አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እና የተወደዳችሁ የሳዑዲ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ ነጻ ሸበካ አሳያችኋለሁ። ኤስቲሲ ወይም ሰዋ ሸሪሀ ላይ ማለት ነው። ቀጥታ የስልካችን ሜሴጅ ውስጥ እንገባለን። ከዛ ኤስቲሲ የሚል የዚህ አይነት ሜሴጅ ይመጣላችኋል ማለት ነው። ይችን ስትነኳት እንደዚህ ይመጣላችኋል። ከዛ ስምንት ቁጥርን ስድስት ጊዜ ትጽፉእና ከታይ ደግሞ ሁለት ቁጥርን ሲ እንድትሉታላችሁ በራሱ ጊዜ ይመጅናል። በነጻ ነው። ለአንድ ቀን ያህል ነው የሚቆየው፣ ለ24 ሰዓት ማለት ነው። ይሄንን እንመጅናለን። ይህም ካሁን በፊት ስምንት ስምንት የጻፍኩት ነበረ። እዛ ላይ እንገባና ሁለት ቁጥርን እንልካለን ማለት ነው

በ24 ሰዓት ውስጥ ነው የሚያልቀው፣ ማለት ነው አለኩልሃል። በዚህም መልኩ ትምሉልኛል፣ ሰጥቶኛል። እናንተም ሞክሩት። እኔ ደግሞ እስኪ ዋይፋይ አጥፍቼ ዳታ በዳታ ብቻ ሞክረዋለሁ ማለት ነው። ዋይፋይ አጥፍቻለሁ፣ ዳታ ከፍቻለሁ። ከዛ እንደዚህ ወጠና አንድ ቦታ ገብቼ ይሰራል ላይሰራም የሚለውን እናያለን ማለት ነው። እንሻላ እስኪ ቀጥታ ዩቲዩብ ላይ ገባለሁኝ። እንደምትመለከቱት አያችሁት፣ በደንብ ይሰራል ማለት ነው። ይሄ በደንብ ነው የሚሰራው እና ይህንን ይመስላል። እናንተም ይህ ሜሴጅ ከመጣላችሁ አውርዳችሁ መጠቀም ትችላላችሁ። በጣም ቀላል ነው እና አይለፋችሁ። ኤስቲሲ ተጠቃሚዎች እላችኋለሁኝ። እንሻላ ሌላ ደግሞ አዲስ ነገር ካለ ሻራ አደርግላችኋለሁ። እስከዛውም ድረስ ደግሞ በእያላችሁ በሰላማችሁ ብዘት ብዘት ይበልልኝ። መልካም ቆይታ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።